ማርያም ጠብጠባል እንዴ? ፕሪንስስ አሌክሳንድራ ብላለች። አሁን አንድ ሲ እስኪነ የግቢ ኔትወርክ የእኔ ኔትወርክ ነው። ኦኬ

በስንት ዓመታችን ዛሬ ዋይፋይ አግኝተን ከሰው ብንገባም እንደዚህ አራችሁ አረጋችሁ

እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? አለን ፈጣሪ ይመስገን ደህና ናት፣ ደህና ናት። ነገረኛ ደህና ነኝ። እግዚአብሔር ይመስገን። ኩሪሷ ሸይጣን ይነፋ፣ ጠላት ይቃጠል። አሜን። አሪፍ ነው። እናንተ ጋር ቀን ነው እንዴ? እናንተ ጋር ቀን ነው ባልሽ? ደህና ነው እግዚአብሔር ይመስገን። ያርሳል፣ ያስጋል? ምን በጌታ ምን ገበሬ አይደለም። እና ምንድን ነው እርሻ ምናምን አይሰራም ለጊዜው። ኦኬ። ምንድን ነው ስራው? ስራውማ የመንግስት መንግስት ነው ኢትዮጵያ ውስጥ ስማ። ወይ ጉድ፣ ወይ ጉድ። አንድ ሰሞን አንድ ሰሞን እንደዚህ አእምሯችንን በእሱ አድርጋችሁ በጥብጣችሁ፣ ይኸው ሰላም ወረደ። ደስ ብሎኛል። ለማንኛውም የምሬን እኮ ነው። አስታወሳችሁ እኛ አንድ ሰሞን አንዴ አእምሯችንን እንደ በሶ በጥብጣችሁ ይኸው ሰላም ወረደ ተመስገን። አሁን አንቺስ የመንግስት ሰራተኛ አፍቀረች ማለት ነው። ዱዱን አስቶ ተወድሞ ለሚጠበቅ ለሚጠብቅ ዶሞዝ እየጠበቅሽ ግን ትችያለሽ ትዳሩን በአሁኑ ጊዜ ፍቅር ካለ ምን ችግር አለ? ዋናው ፍቅር ነው። ለሰው ልጅ ፍቅር ሳይኖረው ሀብታም ቢሆን ምን ያደርግልኛል እማግጥበታለሁ ገባ ሀብታም ሆኖ ፍቅር ከሌለው፣ ግን ፍቅር ኖሮት ምንም ምንም ባይኖረው በቃ ደስ የሚል ኑሮ ለምኖረው ከሱ ጋር ገባክ። ዋናው ነገር ለሰው ልጅ ፍቅር ነው። ይህም እንትን ዋና ነገር ነው። እሱ በኋላ ይደርሳል። እንዴ ሎተሪም ቆርጦ ሊደርሰው ይችላል። ማን ያሉ እንዴ አንድ ዳቦ በቀን አካፍለን በልተን እንኖራለን። ዛር ላይ ብለው ይገቡታሉ። ሶስተኛ ቀናቸው ሲያገብሩ የተደረራቸው እየተፈቱ ባክ። እነሱ እሸታቸውን ነው። እኔ ግን አልፋታም። የእውነት አጣክ ብዬ አልፈታውም። እኔም እሰራለሁ፣ እሱም ይሰራል። የእሱ የወር ይሆናል፣ የእኔ ደግሞ የእለት ወጫችን ይሆናል። ዋናው እኮ መተሳሰብ ነው። እውነት ነው። ምን መሆን አለበት? እንደዛ ነው መሆን ያለበት። የጥቅም ነገር ጥሩ አይደለም። ሀተ ጥቅም ብለው ተጋብተው እኮ ሲያልቅም ይለያያሉ። ፈጣሪን አይፈሩም። እኩል እኩል ጥቅም ሳይሆን ወንድ ልጅ ከሴት ምን ጥቅም ይፈልጋል? አንዳንዶች ሲቆኑት ኩርሲያ ግን ዘርድ ምትገባ ከሆነ ጥሩ ነው እንጂ የመንግስት ጡረተኛ ሆነ። በአሁኑ የመንግስት እኮ አሁን ላይ ሲኖረው ነው እንጂ የሚከብደው፣ ነገ ለልጆቹ ጥሩ ነው። ጡረታ ይኖረዋል፣ ለአንዳንድ ነገር ይጠቅማል። መንግስት ሰራተኛ እኮ ጡረታ አለው። ወደፊት የጉልበት ሰራተኛ ጉልበቱ እስከሰራለት ድረስ ነው፣ በቃ ገቢ ማግባ የሚችለው በአሁን ያለ ውድነት እስከ ጡረታ ነው። አሁን ያለ መንግስት ሰራተኛ

እስከ ሰባ አመት ነው እንዴ የሚከፍሉት? ከዛ በታች አይከፍሉም እንዴ? ጉድ እኮ ነው። እስከ ሰባ ትሰራለ ከሰባ በላይ ነው ጡረተኛ ጡረት ምጦጣ ሀ አምስት ከሰባ ከስት አመት ከሰባ አበል እኮ ይከፈላቸዋል። አበል አለ ጋይስታርታዋ አርጉ አምስት አምስት ነው። ጋይ ሰባ አመት ሙሉ ነው እንዴ? ከዛ በኋላ የሚከፈላቸው ሰባ አመት ካልሞላቸው አይከፍሉም። እዚህ ጋር ነው። በቆሎ እየጠበስክ ነው እንዴ? ያ ግን እንደ ኢትዮጵያ ይጣፍጣል አይጣፍጥም? ማርያም ውሃ ውሃ ነው የሚለው ያው፣ እዚህም ሀገር እንደዛ ነው። የኢትዮጵያው ነው እኮ የሚጣፍጠው በወቅቱ በወቅቱ የደረሰ ዴዚ ጋር መቼን የምትጋቡት? ይጋባሉ፣ እግዚአብሔር ያጋባቸዋል። የፍቅር አምላክ ጌታን ተጋብታችሁ ወልዳችሁ ከብዳችሁ ነው ማየት የምንፈልገው ይሄ ሁሉ በእናንተ ብዙ ነገር ነው ይሁን ነውኛ። ሚኩ ግርም የሚለኝ ከና ከኛ ከኛ በላይ እየሰሩ እነሱ እንደምኩት ነገር ነው የሚያሳስበኝ። ታዲያ እናንተ ብቻ ሄዶ እንጂ ይሄ ህብረተሰብ ለእናንተ ከወጣ አልገባም። እኔም ራሱ እኔ ልንገርህ ከአሞራው እኔ እንግሊዘኛ አልችልም ነበር። የዛኔ የሆኒ ቤት ስትፈሳፈሱ አንጀቴን የበላችሁኝ በእንግሊዘኛ ነበረ። ሙሉ ፕሮግራሙ ያለቀው ገብቶኝ ማለት ነው፣ ስታለቅሱ ሳለቅስ፣ ስትቆጡ ስቆጣ እንዲው በጣም ነው በቃ የዛን ጊዜ ለኛ ውለታ ውላቸዋል። ለማናቅ ሰዎች ብዙ ሰው ነው እውቀት የቀሰበው ከዳተ ሳህ ቀለጥ የናስ ጌታ ረስ ነ አንዴ ወደዚያ አንዴ ወደዛ ስንወዛወዝ እኮ ነው የቀረም ነው። እኔማ ምንም ክፉን ደግም አላወራም ብዬ ዝም አልኩኝ። ረሰ ታሪክ